የጌታችን ኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን እያልኩኝ እንደምን አደራችሁ። እንደምን አረፈዳችሁ። ከኢትዮጵያም ውጭ ያላችሁ ደግሞ እንደምን አደራችሁ እያልኩኝ እንደምን አመሻችሁም እያልኩኝ ከዚህ ከአንጾኪያ መንፈሳዊ ፕሮግራም የሚተላለፈው የዕለቱን ደግሞ ፕሮግራማችንን እንቀጥላለን። የጀመርነው ትምህርት እንዳለ ይታወቃል። አስራ ሁለቱን የያዕቆብ ልጆች አስራ ሁለቱ የእስራኤል ነገዶች ነገደ እስራኤልን ማየት ጀምረናል። ትናንትና ስለ ነገደ ዳን በክፍል አንድ አስተምር ነበረ። ዛሬ የነገደ ዳንን ክፍል ሁለት ነው የምቀጥመው፣ ማጠቃለያው ማለት ነው። ከዚያ በኋላ ደግሞ ነገ እንደ እግዚአብሔር ፍቃድ ስለ ዮሴፍ፣ ነገደ ዮሴፍ የያዕቆብን ልጅ ማለት ነው ማየት እንጀምራለን ማለት ነው። እና በዚህ ያመለጣችሁ ወደ ኋላ መለስ ብላችሁ እንድትከታተሉ። ይሄ ለመንፈሳዊ ሕይወታችሁ አገልግሎታችሁ የሚጠቅማችሁ መጽሐፍ ቅዱስንም ደግሞ ስታነቡ ግራ የምትጋቡም ካላችሁ ደግሞ በደንብ ከተከታተላችሁ ይህን ካነበባችሁ ይህን ማስተምረውን ከተከታተላችሁ በደንብ ግልጽ ይሆንላችኋል። አዲስ ኪዳንም ብሉ ኪዳንም ማለት ነው። ስለዚህ ሰሞኑን ተዚላቸው ከሆነ ከሮቤልን የጀመርነውና አባትየው ያቆብ ልጆቹን በኋለኛው ዘመን የሚያገኛቸውን እንደነገራቸው ተሰብሰቡ ብሎ በዘፍጥረት ምዕራፍ አርባ ዘጠኝ ላይ ወደፊት ሊገጥማቸው ስላለው ትንቢታዊ ንግግር ልጆቹን በአልጋው ዙሪያ ላይ ሰብስቦ ሲናገራቸው የነበረው። ሙሴ ደግሞ በዘዳግም ሰላሳ ሶስት ላይ እንደዚሁ ስለ እያንዳንዱ ልጆች ተናግሯል። አባትየው ያዕቆብ ሮቤልን ሲመስለው፣ እያንዳንዱ ልጆቹን የመሰለበት ምሳሌ አለ። ሮቤልን በሚዋልል ውሃ መሰለው። የሮቤል ነገድ ደግሞ አርማው ምንድነው ብለናል። ነገደ ሮቤል ከወገብ በላይ ያለ ሰው የሰው ምስል። አንዳንድ ደግሞ ጉግል ላይ ሌላም አይነት እንትን ያመጣዋል። የሆነ የባህር አይነት እንትን ማለት ነው። የሚሄድ ማዕበል አለ አይደል? በዛ በሚዋልል በሚዋለል እንትን ያንን ምስል ያመጣዋል። ስምዖንን በአመፅ ሰይፍን የመሰለው ሌዊንም በአመፅ ሰይፍን የመሰለ ነገር ግን አርማቸው የስምዖን የቀጠር በር ነው። የሌዊ ደግሞ መቅረዝ ነው። አራተኛውን ልጁን ይሁዳን በደቡላ በአንበሳ ነው የመሰለው። ይሁዳ የአንበሳ ደቦል ነው ስለሚል በዛ አንበሳ ነው የመሰለው። አርማው ደግሞ የይሁዳ የአንበሳ መስል ነው። ነገደ ይሁዳ ሲጓዝ ማለት ነው። የሳኮርን በአጥንተ ብርቱ አህያን የመሰለው አምስተኛ ልጁን ማለት ነው ይሳኮርን በአጥንት ብርቱ አህያን የመሰለው ነገደዩ ይሳኮር ደግሞ በሚጓዙ ጊዜ ደመናውን ተከትለው በመገናኛው ድንኳን ደግሞ ዙሪያ ሲሰፍሩ አርማቸው ምን ነበር? የአህያ ምስል ነበር። ስድስተኛ ልጁን ዛብሎንን በመርከብ ወደብን የመሰለው እና የነገደ ዛብሎን አርማቸው ደግሞ ሲጓዙ ሲሰፍሩ በመገናኛው ድንኳን ዙሪያ የመርከብ ምስል ነው። ሰባተኛ ልጁን ጋድን በዘማች ወታደር ነው የመሰለው። አርማው ደግሞ ድንኳን ነው። በድንኳን ውስጥ ያድራል ስለተባለም በዛ ነው በድንኳን የመሰለው። ስምንተኛ ልጁን አሴርን በወፍራም እንጀራን የመሰለው። አሴር በዘይቱ ውስጥ እግሩን ያጥልቅ ስለተባለ ነገድ አሴር ደግሞ የዘው ሲጓዙ የሚይዙት አርማ የወይራ ዛፍ ነው። ምክንያቱም ዘይቱም ከወይራ ዛፍ ያን ጊዜ ሲጨምቁ ሲሰሩ ስለነበር ሲያመርቱ ስለነበር። ዘጠነኛው ልጁ ንፍታሌምን በተፈታ ሚዳቋ ነው የመሰለው ንፍታሌም እንደተፈታ ሚዳቋ ነው አለ። የነገድን ንፍታሌም ደግሞ አርማቸው ሚዳቆ የሚዳቆ ምስል ነው። አስረኛው ልጁን ዳንን ማለት ነው። ነገ አስራ አንደኛውን ዮሴፍን እንደ እግዚአብሔር ፈቃድ እንጀምራለን። ዳንን ትላንትና ጀምር ያለሆን ስለ ዳን ያዕቆብ ከራሄል ባሪያ ከባላ የወለደው ልጁ እንደሆነ የንፍታሊም ታላቅ ወንድም። ዘፍጥረት ሠላሳ ከአንድ እስከ ስምንት ምክንያቱም የራሄል ባሪያ ባላ ሮቤል አብሯት የተኛ እችን ሴት ነው። አባቱ አልጋ ላይ አብሯት ተኝቶ ያመነዘረው እችን ሴት ነው። ለሮቤልም ብኩርና መነጠቅና መረገም ምክንያት የሚሆነችው የራሄል ባሪያ ባላ ነች። ማንን ወልዳለች ለያዕቆብ ዳንንና ንፍታሌም። ዳን ማለት የስሙ ትርጓሜ ዳኛ ማለት ሲሆን ያዕቆብ ከራሄል ባሪያ ከባል የወለደው አስረኛ ልጁ ነው። እንግዲህ ያዕቆብ ስለ ዳን ሲናገር በዘፍጥረት 49 ላይ ምንድን ነው ያለው? ቁጥር 16 እና 18 ማለት ነው። ዳን በወገኑ ይፈርዳል ከእስራኤል ነገድ እንዳንዱ ዳን በጎዳና ላይ እንደ እባብ ይሆናል፣ በመንገድም እንደ ቀንዳመባ ፈረሱን ከሰቁ ነው ይነክሳል፣ ፈረሰኛም ወደኋላ ይወድቃል። እግዚአብሔር ወይ መድኃኒት እንጠብቃሉ ይላል። አንዳንዶች ብያሉ ከዚህ ጥቅስ በመነሳት የወደፊቱ የዓለም ገዢ የሆነው ሐሰተኛ ክርስቶስ የሚነሳው ከዳን ነው ይላሉ። ይህን ጥቅስ ይዘው ማለት ነው። ሙሴ ደግሞ በሕይወቱ መጨረሻ ላይ ስለ ነገድ ዳን እንዲህ ያለው፣ ዳን ያንበሳ ደቦል ነው ከባሳን ዘሉ ይወጣላል። እዚ ዳግም 33 ሃያ ሁለት ላይ ዳንን አባቱ ያዕቆብ በእባብ መሰለው፣ ሙሴ ደግሞ በምን መሰለው? በአንበሳ ሲመስሉት ነው የምንመለከተው። ሌላው ምንድን ያለን፣ ትላንትና ትዝ ይላችሁ ከሆነ እኛውን ለምሳሌ ከሰሜን እስከ ደቡብ እንላለን፣ ከምስራቅ እስከ ምዕራብ እንላለን። እስራኤላውያን ያን ጊዜ ደግሞ አቅጣጫ ሲጠቁሙ ሲጠሩ ከዳን እስከ ቤርሳቤ ነው የሚሉት። የዳን ነገድ በስተ ሰሜን አቅጣጫ ስለሚሰፍርና ያን ጊዜ የነበረው የእስራኤል አቀማመጥ ከዳን እስከ ቤርሳቤ ሲባል ከሰሜን እስከ ደቡብ ማለት ነው። ያን ጊዜ ይጠራበት የነበረው አንዱ አቅጣጫ ከዳን እስከ ቤርሳቤ ከተባለ እስራኤላውያን ከሰሜን እስከ ደቡብ ያለውን አቅጣጫ ለማመልከት የሚጠቀሙበት አንዱ ይሄንን አጠራር ነው። ትናንትና ሌላው ያልኩት ምንድን ነው ስለ ምርቃጦ። በነገራችን ላይ ከዚህ ከዳን ነገድ አንዱ በጣም ታዋቂ ሰው ወጣ አካልም ሶምሶን ነው ሶምሶን ከዚህ ነገድ ነው የወጣው። እና አባትየው ያዕቆብ አንደኛ በጎዳና ላይ እንደ እባብ ይሆናል ነው ያለው ዳንን፣ በመንገድም እንደ ቀንዳም እባብ። እንግዲህ በመንገድ ላይ የሸመቀ እባብ ድንገት ወጥ የሚያጠቃ ጉልበት አለው ማለት ነው። ያም ብቻ አይደለም የአንበሳ ደቦል ነው አለ። ሙሴ ደግሞ ሲመረቅ በዘዳግም 33 ላይ ዳንን የአንበሳ ደቦል ነው አለ። እንግዲህ እያየን ያለ ነው። አስረኛ ልጅ ላይ መተናል። ከዚህ በፊት ያመለጣችሁ ወደኋላ ከአንደኛው ከሮቤል፣ ስምዖን፣ ሌዊ፣ ይሁዳ፣ ይሳቆር፣ ዛብሎን፣ ንፍታይንም እያልኩኝ ስለ እያንዳንዳቸው በስፋትና በጥልቀት አስተምሬያለሁ። ቲክቶክ ላይም ሃይላይት እየሰጠሁ ነው እና ይሄንን ትምህርት ስለ አስራ ሁለቱ የእስራኤል ነገዶች ነገድ እስራኤል አወቅን ማለት መጽሐፍ ቅዱስን ስናነብ በጣም ነው የሚገባን፣ በጣም ነው የሚቀለል። እና ሙሴ የአንበሳ ደቦል ነው አለ ዳን እንደ እባብ አሸምቆ የሚመጣ ብቻ ሳይሆን እንደ አንበሳም ጉልበታም። የዳን የአንበሳ ደቡልነት ሕይወት ከዳን ወገን በሆነው በሶምሶን ሕይወት ተገልጧል። ሶምሶን የዳን ነገድ ነው። ከዛ ነገድ ነው የወጣው። ምክንያቱም እሱ ሲያደርግ የነበረው የእግዚአብሔር ኃይል እየተገለጠበት አይተናል። ከዛ ከባሳን ዘሎ ይወጣል የሚል ትርጉም አለው። ሙሴ ስም ሲናገር ያዕቆብ ምን አለ? ዳን በወገኑ ይፈርዳል፣ ከእስራኤል ነገድ እንደ አንዱ ከዳን በጎዳና ላይ እንደ እባብ ይሆናል፣ በመንገድም እንደ ቀንዳም እባብ እያለ ሙሴ ደግሞ ከባሳን ዘሉ ይወጣል። የዚህ ትንቢታዊ ቃል ፍጻሜ ያገኘው አለ እስራኤል ሁሉ ሰፍሮ በየርስጡ ከተቀመጠ በኋላ ከነዓን ገብተው ኢያሱ በገመድ እየለካ የከነዓንን ምድር ካከፋፈለ በኋላ የዳን ሰዎች የተደጋገመ ጦርነት ከጎረቤታቸው ከፍልስጤማውያን ጋር በማድረጋቸው ማለት ነው የሰለቻቸው መጀመሪያ አምስት ሰላዮች የዳን ነገድ ተወላጅ ሆኑ። ከዚያም ደግሞ ስድስት መቶ የሚያህሉ ጦረኞች ጉዞ ወደ ሰሜን ምስራቅ ጀመሩ ማለት ነው። እነዚህ የዳን ሰዎች ሌሳ ወደምትባል ሰዎቿን በጣም ሀብታምና ተዘልለው ወደሚኖሩባት ከተማ ይደርሳሉ። ጠላቶቻቸው አላስቀምጣባቸው ከፍልስጤማውያን ጋራ ተደጋጋሚ ውጊያ ማድረግ ጀመሩ። ስለዚህ ሰለቻቸው። ስለዚህ ያላቸው አማራጭ ያንን አካባቢ ለቀቁና ሌሳ ወደምትባል ሰዎቹ ሀብታም ወደ ነበሩ ተዘልለው ወደሚኖሩባት ከተማ ደረሱ ማለት ነው። በዚያች ከተማ የሚኖሩ ሕዝቦች የሚገዛቸውም የሚያስቸግራቸውም ስላልነበረ ተደላድለው በሰላም ይኖሩ ነበር። ይህችም ከተማ በባሳን ውስጥ ከአርሞኒየም ተራራ በስተደቡብ ግርጌ የምትገኝ ነበረች። እንደተባለላቸው ስድስት መቶ የሚያህሉ የዳን ሰዎች እንደ አንበሳ ደቦል ከባሳን ዘለው ወጡ ማለት ነው፣ ልክ እንደተነገረው የትንቢት ቃል። ያችንም ከተማ የያዙ ሰዎቿን በሰይፍ ከተማይቱን በእሳት አጥፍተው ከተማይቱንም እንደገና ሰርተው ጨርሰው በነገዳቸው ስም ዳን ብለው ሰየሟት። መሳፍንት 18 ጀምሮ ማየት ትችላላችሁ። ከዚያን ጊዜ ጀምሮ ጠላቶቻቸው አላስቀምጣሏቸው ነገደ ዳን ከባሳን ዘሎ ይወጣል ብሎ ሙሴም ተናግሮለታል ለዚህ ነገድ ማለት ነው የተናገረለት ከዚህ በስተሰሜን ከተቆረቆረች ከዳን ከተማ የተነሳ የእስራኤል ግዛት እንዳልኩት ከዳን እስከ ቤርሳቤ በመባል ይታወቅ ነበር አንደኛ ሳሙኤል ምዕራፍ ሦስት ቁጥር ሀያ ላይ ሳሙኤልን እስራኤል ሁሉ ከዳን እስከ ቤርሳቤ ከእግዚአብሔር የተላከ ነቢይ እንደሆነ አወቀው ነው የሚሉት ቤርሳቤ ለደቡቡ ዳን ደግሞ ለሰሜኑ መጠሪያ ሆነ። ዳን ከወረሰበትና ከሰፈረበት ከመጀመሪያ ርስቱ ጋር ባሳንን ማሰብ አይቻልም ነበር። ነገር ግን ጊዜውን ጠብቆ የእግዚአብሔር ቃል ወደ ፍጻሜ ደረሰ። በባሳን የዳን ከተማ ተመሰረተ ማለት ነው። ያዕቆብ በሕይወቱ ፍጻሜ ላይ አስራ ሁለቱን ልጆቹን የመሰለበት ምሳሌ ብለናል። ዘፍጥረት አርባ ዘጠኝ አንድ ላይ ያዕቆብም ልጆቹን ጠርቶ እንዲህ አለ በኋለኛው ዘመን የሚያገኛቸውን እንድነግራቸው ተሰብሰቡ ብሎ መጀመሪያ ላይ ስናገር አስተውላቸው ከሆነ ሮቤልን በሚዋልል ውሃ መሰለው፣ ሮቤልን ማለት ነው። ስምዖንና ሌዊ በአመጽ ሰይፍ መሰላቸው። ይሁዳን በአንበሳ ደቦል መሰለው፣ ለምሳሌ ማለት ነው። ከዚህ በፊት አስተምሬያለሁ። ንፍታሌምን በሚዳቆ ይሳኮርን በአጥን ተብርቶ አህያ ዳንን የመሰለው በእባብ ነው። እያንዳንዱ ልጆቹን የመሰለበት ምሳሌ አለ። ከዚህ በፊት እንደውም ፖስት አድርጌ ያለው ፌስቡክ ላይ ጽሁፉን ማለት ነው ጽፌ ዳንን በእባብ ነው የመሰለው። ዘፍጥረት 49 ቁጥር 17 ዳን በጎዳና ላይ እንደ እባብ ይሆናል፣ በመንገድም እንደ ቀንዳም እባብ እችን ትንቢታዊ ቃል ይዘው ነው ሰዎች የወደፊቱ የዓለም ገዢ ሐሰት ብዙ መጽሐፍ ላይ ይጽፋሉ። የሚያምኑ አሉ፣ እንደዛ ይላሉ። እኔ ትንሽ ጠብቁኝ፣ ፍንጭ እሰጣቸዋለሁ፣ ፍንጭ እሰጣቸዋለሁ በዚህ ጉዳይ ላይ ማለት ነው። ዳን እንግዲህ የሮቤል ሁለት አይነት አርማ እንዳለው ነው። አንደኛው ከወገብ በላይ ያለ ሰው ይላሉ፣ ች ደግሞ ሮቤል ነው ስለተባለ ማዕበል የማዕበል ፎቶ ነው፣ ጎግል ላይ ያለው ማለት ነው። እና ለምሳሌ ስምዖን የቀጠር በረ ነው ሌዊ መቅረዝ ነው አርማቸው፣ ነገደ ሌዊ በሚጓዙበት ጊዜ ይሁዳ የአንበሳ አርማ ነው። ይሁዳ ምክንያቱም በአንበሳ ነው አባትየ። ይሳኮር የአህያ ምስል ነው። ንፍታሌም የሚዳቆ ነው። የዳን ምስል ሦስት እንትን ነው፣ የተለያዩ ጸሐፊያን የሚያመጡት አንዳንዶች ሚዛን ይላሉ፣ አንዳንዶች ንስር ነው ይላሉ፣ አንዳንዶች ደግሞ እንደተወሰደ ተረ የዳን ነገድ ጎግልም ስታደርጉ ሁለት ነው። ጎግል የሚያመጣው ደግሞ ሚዛን ላይ የተጠመጠመ ሚዛንና በወገኑ ላይ ይፈርዳል ስለሚል ከዚህ ቃል በመነሳት የሚዛን ምስልና የእባብ ምስል እባብ ተጠጠሙ የዳን ነገድ ይህን ነው። ብዙም ጎግል ላይም የሚያስቀምጠው ማለት ነው። እና የሰሜኑ የእስራኤል ክፍል ነው እንግዲህ፣ ከአስሩ ነገዶች ዳን ነው። ምክንያቱም የሰለሞን መንግስት ጊዜ የእስራኤል መንግስት ለሁለት ተከፍሏል። በሰለሞን ዘመን የእስራኤል መንግስት ለሁለት ተከፍሎ የደቡቡ መንግስት ላይ ይሁዳና ቢኒያም፣ የሰሜኑ ላይ ደግሞ አስሩ የቀሩት ነገዶች፣ ከዛ አንዱ ዳን የሁልቁ ቆጠራ ላይ ምዕራፍ አንድና ምዕራፍ 26 ላይ ዘሁልቁ ቆጠራ ተደርጓል። የዳን ነገድ ምዕራፍ አንድ ላይ ዘሁልቁ ምዕራፍ አንድ ሲቆጠር ስልሳ ሁለት ሺህ ሰባት መቶ ነበረ። ዘሁልቁ 26 ላይ ግን 64400 ነበረ። በ1700 ጨምረዋል። አቀማመጣቸው ድንኳን ከበው በሚቀመጡ ጊዜ እስራኤላውያን ከግብጽ ምድር ወጥተው በሙሴ መካከለኝነት እግዚአብሔር ሕግን ሰጥቶ የመገናኛውን ድንኳን እግዚአብሔር በመካከላችሁ እገኛለሁ ስላለ ከበው በሚቀመጡ ጊዜ አቅጣጫ አላቸው የተሰጣቸው ከነማ ጋር ነው የዳን ነገድ የተሰጠው ከአሴር እና ከንፍታሊም ጋር ዳንና ንፍታሊም የአንድ እናት የአንድ አባት ልጆች ናቸው ዳንና ንፍታሊም ል ባለባላ ልጆች ናቸው በስተ ሰሜን አቅጣጫ ሶስት ነገዶች ይሰፍራሉ ዳን አሴር ንፍታሊም በስተ ደቡብ ሮቤል ስምዖን ጋድ ይሰፍራሉ በስተ ምስራ ዛብሎን ይሰፍራሉ። በስተ ምዕራብ ምናሴ፣ ቢንያም ይሰፍራሉ። በስተ ሰሜን አቅጣጫ ግን ዳና ይሰፍራሉ ማለት ነው። ንፍታሌም የሚደቁን አርማ ያለበትን ባንዲራ ተክሎ ሰፈሩ ነው ይሰፍራል። አሴር የወይራ ዛፍ ያለበት አርማ ተክለውም አሴር እግሩ በዘይት ውስጥ ያጠልቅ ስለተባለ አርማው የወይራ ከወይራ በሚገኝ ዘይት ማለት ነው። አረቡ የወይራ ዛፍ ነው ደግሞ